በጽናት ድርቅና ኪራ ከቤት ጥሎ ጠፋ። በጣም ያሳዝናል። ጽናት አሁን ስቃውን አልቻለችውም። ከቤት ጥሎ ከጠፋ አማራጯ ምንድን ነው? ሀሴትም ለምን ጠፋ እያለች እራሷን ትጠይቃለች። አሁን ደግሞ እራሷን ጥፋተኛ አድርጋለች። ኪራ ከቤት የወጣው በእኔ ምክንያት ነው የሚል ስሜት ይሰማታል። እንግዲህ ሄኖክና ሀሴት ተባብለው እጽናት ላይ የእንቅልፍ መድኃኒት ሰጥተው እንድተኛ አደረጓት። ግን ሀሴት እሷ ላይ የሞከረውን ሌላም ሴቶች ላይ እንዳደርግ ስላልፈለገች ለሱም አብራ ነበር እንቅልፍ መድኃኒት የሰጠችው። ካፌ ይዘሽ ነይ ና ዋጋዋን እንሰጣታለን በማለት ነበረ። ከዛም ጽናት እራሷን አሟት እንቅልፍ ሲወስዳት እሱም ሄዶ እዛው አብሮተኛ ምንም አላደረጋትም። ሀሴት የሰጠችው የእንቅልፍ መድኃኒት ጥሎታል። ኪራ ደግሞ ሄኖክን አፍቅረሻል በማለት ከቤት ጥሎ ወጣ። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ጽናት ቀጣይ ፓርት ይዘመተናል ማለት ነው። ኪራ እንግዲህ በጽናት ምክንያት ከቤት ጥሎ ወጥቷል። የመጀመሪያው ግን በጣም የሚከብደው ነገር ሄኖክ ጽናትን ለማጽመድ የሚያደርገው ነገር በጣም ከባድ ነው። ጽናት ከሱ ታመልጣለች ወይስ አታመልጥም? እንግዲህ ኪራ በተኛበት ሄኖክ በጠዋቱ ተነስቶ ኪራ አጠገብ በመቀመጥ ምኑነ ነው እግዜር እንደተጣላው እንግዳ በጠዋት መተህ ያፈጠጥክብኝ አለው። ኬራ ፍቅር ይዞኛል እባክህ አለ። ይህም ፍቅር ጉንፋን አደረግከው እንደምንድነው? አንተ አለው። የምሬን ነው ያውኑ ይለያል አለ። አረ እባክህ አለው። እውነቴን ነው። እሺ ማነች ጽናት? ናታ። ጽናትማ ጽናት ማለት ማለት ጽናት ማናት? አለው። ከዛም ይች የአንድ ቤት ሰራተኛ አለ። ውሻ አይደለም በህልምህ አይደለም በእውነት በህልም አታያትም። እሺ አርፈ ብትቀመጥ ይሻልሃል፣ አለው ከዚ ማለት ሲለውም ተናገርኩኝ ብሎ ኪራ በንደት ወደ ውስጥ ገባ። ቀጥታ እጽናት ጋር ሄደ። ጽናት ኪችን ነበረች። ሄኖክ ደግሞ እስኪ ጽናትን ልቀስቅሳት ለነገሩ እስካሁን እሷ ትነሳለች፣ ልብሴ ልቀይር ብሎ ወደ ክላሱ ሄደ። ከዚም እጽናት ጋር ሄዶ ኪራ አንቺ አህላት ኪራዬ፣ እንድታደርግ ምን ልታዘዝ፣ በሰላም ነው? አህለችው ከዛ፣ አረ ባክሽ አታስመስኝ እስከ ዛሬ ያለቀሽም አይደለም። እንዴት ነው አንቺ እንደዚህ አይነት ማንነት ያለሽ? በፈጣሪ ምን ይቷ አስመሳይ ነሽ። አህላት ምን አደረኩ ደግሞ፣ ምን አጠፋሁኝ? አህለችው ከዛም፣ ጭራሽ ምን አጠፋው እያልሽ ምን ነው አንቺ አስመሳይ አረ ምን አድርጌ ነው ጥፋት፣ የንገረኝ። ምን አጠፋው ደግሞ ኪራ ተው እንጂ አለችው። አይሽ ከዚህ በኋላ እዚ ስራ ለሰሪ እንጂ ማንም ገለት ትገራፈጭ አይደለም የመጣችው። ስለዚህ አንቺ አርፈሽ ማትቀመጪ ከሆነ ቤቱን ለቀሽ ውጭልኝ። ሄኖክ ተብዬው ጋ እንዴት ትገራፈጭ አልፈልግም አላት። ቆይ ምን አድርጌ ነው ምን ብሎህ ነው ማለቴ እኔ ከሱ ጋር አንተ እንደምታስበው ምንም ግንኙነት የለኝም። ዝም በይ አስመሳይ አላት። ከዛም ጥሏት ሄደ። ይህ ቆሻሻ ምን ብሎት ነው ብላ እሳሎን እየሮጠች ስትሄድ አንተ ለኪራ ምን ብለኸው ነው አለችው። ምን አልኩኝ? ምንድነው ታካብጃለሽ? አላት። ይኸውልህ ለኪራ ምን ብለኸው ነው፣ የሆነ ነገር ብለኸዋል አይደል አለችው ባክሽ ምንም አላልኩትም የኔ ቆንጆ እያለ ሲጠጋት በጥፊ መታችው። ይኸውልሽ ለዚህ ላደረግሽው ነገር ዋጋ ትከፍያለሽ ኦኬ? ሲላትም ከዚህም በላይ አደርጋለሁ አንተ ልክስክስ ብላ ጥላው ሄደች። አሁን ሀሴትና ሄኖክ ተመካክረዋል፣ ጽናትን በግድ ካፌ ይዛት ሄዳ የእንቅልፍ መድሃኒት ሰጥተው እሱ ደግሞ የሚፈልገውን ነገር ለማድረግ ከዛም ሀሴት ተስማማች። ከሱ ጋር ጽናትን ካፌ ይዛት ሄደች። ካፌ ይዛት ሄዳ፣ በዛን ሰዓት ደግሞ ኪራ በዛው እንደወጣ ቀርቷለ። እናም ለምን ካፌ ይዘሽ ይመጣሽ እንዝናና ብዬ፣ እሽ በቃ አለች። ትንሽ ሳይቆዩ ሄኖክ መጣ። ከዛም እዚህም ትሰራላችሁ አላቸው። እንዝናና ብለን ጽናት ሄኖክን ስታየው ተነሳች። ወደ የትንሽ ስትላት መጸዳጃ ቤት ብላ ሄደች። ከዛ ለሀሴን ይህንን የምጠጣው ውስጥ ጨምሬባት መርዝ እንዳለውነ ግን እርግጠኛ አሁን እናም አሁን እሷን እኔ በወሬ ለያዛት ብሎ ሄደ። ከዛም ሐሴት ሁለታቸውን ብርጭቆ ላይ ጨመረችው። ጽናት ከቤት ሲመል ተዛ ተመልሳ ቤት ስትመጣ ልብሷን ለመቀየር እንኳ ቃታት ተኛች። ሄኖክም ሊሳካለት ሊበላ ነበር በሱ ቤት። ከዛም ሲደርስ እሱም እንቅልፍ ወሰደው እዛው። እናም ስትነሳ ኪራ የለም ኪራ ጠፋ ብላ እነ መሮን ጠራቻቸው። እነ መሩ ደግሞ እንዴት በቃ ቆልፈች ተኝ፣ አልመጣም ሲለኝ እኮ አድሮ የሚመጣ ነበር የመሰለኝ እንጂ በዛው የሚጠፋ አልመሰለኝም። ምን ይሻለኛል እያለች ያዙ ይልቀቁኝ አለች። ከዛም ተረጋጊ ግን የተፈጠረ ነገር ካለ ነገሩ ብሎ ናሆሜ ጠይቃቸው መሮንም፣ ጽናትንም ሁለቱም ምንም እንዳልተፈጠረ ነገሩት። ከዛም ከሰኒ ጋር ሄደች። ሰኒ ደግሞ ይች ልጅ ምንድን ነው እሷ ትሆናለች ሃለች ሀሴትን። ከዛም የተፈጠረውን ነገርማ ሂጄ መጠየቅ አለብኝ አለች። ከዛም ሀሴት ይህን የእሱ መጥፋት የምታውቅ ተሆነ ሁሉንም ነገር እንዴት ነገር ይጠይቃታለሁ በማለት በሩጫ ሄደች። መሩና ሰኒ ደግሞ ይህች ልጅ የምትናገረውን ነገር መቼ ላይ እንደሆነ የምታውቀው መቼ ነው አለች። እንጃ በቃ ከባድ ነው። ኧረ እንከተላት ነገሮችን ሳታበላሽ አለች። እየሮጡ ሲሄዱ ጽናት ደግሞ በስሜት ሀሴት ላይ ጭሆችባት። የኪራ መጥፋት ሁሉንም ነገር እንድትነግሪኝ ይፈልጋለሁ አለቻት። ምንድን ነው የምትዩ ስለምን አለች። አላቅም ስለምን የሚሆን ንገርኝ እውነት አሁን እንዴት ነግርኝ ይፈልጋለሁ ስትላት፣ ሴትዮ ምን የሆንሽ ነው? ኪራ እኮ ሕፃን ልጅ አይደለም ይመለሳል። ምን ነሽ ነው አለቻት። ይሁልሽ ሰኒ ይሁልሽ ሀሴት ኪራ ከቤቱ ለመጀመሪያ ጊዜ ወጥቶ ሲያውቅ፣ እናን የምን አገባኝ አለች። መሩና ሰኒ ደርሰው ምንድነው የምትጨቃጨቁት እናንተ? እኔ እኮ ሀሴትን ፈልጌ ስመጣ ይጨቃጨቃሉ አለች ሰኒ። መሩ ደግሞ ድምፃችሁ እኮ ታች ላይ ይሰማል ምኑ ናችሁ ነው አለች አላውቅም። ከዛ እኔ ጽናትን ይዤ ሂጅ ላረጋጋት ብላ ሰኒ ክችን ገብታ፣ ሌላ ሰው ቢሆን በጥፊ ነበር እምለው አንቺ ሆነሽብኝ ነው። ነገሮችን እኮ እያበላሽሽ ነው። ከዚህ በኋላ መወሰን ያለብሽን ነገር ራስሽ ወሰኝ ብላ ተቆጣቻት። ኪራ እንደ የምጣልኝ እንጂ ከዚህ በኋላ በቃ የመጣውን እጋፈጠዋለሁ አለች። ከዛ መሩ ምን ሆነሽ ነው ሀሲ ደህና ነሽ? አለቻት እኔም ደህና ነኝ። እሷ ድንገት መታጫዎችብኝ፣ አለች ለማንኛውም ተረጋጊ አለችና መሩ ደከማት ምንንሽ ነው ሮጥሽ ነው? አይ ደረጃ ስውጣ ነው አለች። በቃ እኔ ቆንጆ መጽሐፍ እያነበብኩ ነው፣ መታ ይረበሸችኝ እናም እንትን ልበል መኝታ ክፍሌ ገብቼ ላጥና ብላ ሄደች። ከዚያም በኋላ ኪራ ደግሞ ጽናትዬ በጣም እወድሻለሁ አንቺ ግን ሌላ ሰው ሁነሽ አሁን የመጣን ሄኖክን ፈልገሽ እኔን አራቅሽኝ በቃ ፈጣሪ ሆይ እርዳኝ ወደ ራሴ ህይወት እንድመለስ ተስፋ እንዳታስቆርጠኝ አለ በዛው ጠፋ ናሚ ደግሞ ወይኔ ጓደኛዬ ለሌላ ሰው እያልኩኝ አንተን ሳልረዳህ ድንገት ጠፋ ቤ በማለት ይጨናነቃል በጣም ያሳዝናል ሀሴት ሄኖክን ይዛ የኪራ መጥፋት ታውቃለህ፣ ያንተ እጅ አለበት አይደል አለችው። ስለምንድን ነው የምታወሪው? ህፃ ልጅ እኮ አይደለሁም ሴትዮ፣ ምን እያወራሽ ነው? ኪራ ደግሞ ትልቅ ነው። ምን እንደዚህ ያደርግሻል? አላት። ከዛም እንደ አይውልክ ይህ ሁሉ እጅ አለበት አለችው። ዋክሽን ያላቅም፣ አርፈሽ ተቀመጭ ነግርሻለሁ፣ እንደዚያ አትወጣጠሪ አለዚያ እገልሻለሁ አላት። ከዛ ሳም አይደል አለች። ሳሎን ሄዳ ደግሞ ቁጭ ብሎ ጽናት በጥፊ መታው ስለነበረ እሺ እንደታደርክ አልጠበቅኩም በጠዋት ይሄን ልብስ መልበስን አለችው። ዘሏ አንገቷን አነቃት ገፍትራ ጣለችው። በጣም ሄኖክ የሚባለው ልጅ ቅንስንስ ያለና የሆነ ነገር ነው። አሁን የጽናት እና የኪራ ህይወት አደጋ ላይ ነው። ሁለታቸው ተግባብተው አለመነጋገራቸው በጣም ችግር እየፈጠረ ነው። በእነሱ ላይ ጣልቃ የሚገባው ደግሞ ሰው ብዙ ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።